የተወደዳቸው ቅዱሳን ዛሬ የምንገኘው በኢትዮጵያ ገነት ቤተክርስቲያን የብሔራዊ ጽፈት ቤቱ ህንጻ ውስጥ ነው የምንገኘው። ህንፃችንን ወደ መጨረሻው ምዕራፍ ላይ ይዘነው ደርሰናል። በአሁኑ ሰዓት የምንገኘው በመሰብሰቢያ አዳራሽ ላይ ነው። ይህ መሰብሰቢያ አዳራሽ ከትንሽ ጊዜያቶች በኋላ ምናልባት አንድ ወር ባልሞላ ጊዜ ውስጥ ተጠናቆ ለአገልግሎት ይውላል ብለን እናምናለን። እንግዲህ ይህ የኢትዮጵያ ገነት ቤተክርስቲያን ብሔራዊ ሬዲዮ ህንጻችን በመጠናቀቅ ሂደት ላይ ነው ያለው። ተብዛችሁ ቅዱሳን በእያላችሁበት ቦታ ያላችሁ ሁላችሁ እንኳን ደስ ያላችሁ። በተለይም ደግሞ በዚህ ህንጻ በተለያዩ ሁኔታዎች ውስጥ ለማገዝ ስትዘረጉ የነበራችሁ ወንድሞች፣ እናቶች እንዲሁም ደግሞ ቤተሰቦች እግዚአብሔር አምላክ አብዝቶ ይባርካችሁ ማለት እንፈልጋለን። እንግዲህ የጀመርነውን ህንጻ ወደ መጨረሻው ምዕራፍ ላይ አድርሰነዋል። አሁን ግን የመጨረሻው ምዕራፍ ላይ ነው ያለነው። አብረን ተባብረን የቀረውን ህንጻችንን እናጠናቀው። በዚሁ አጋጣሚ ደግሞ ቃል ገብታችሁ እስካሁን ቃል ኪዳናችሁን ያልፈጸማችሁ ወንድሞቻችንና እህቶቻችን ዛሬም በሩ ክፍት ነው። የገባችሁትን ቃል ኪዳን በሰውና በእግዚአብሔር ፊት አንዳንዶቻችሁም በግላችሁ በእግዚአብሔር ፊት የገባችሁ ስለሆነ የኢትዮጵያ ገነት ቤተ ክርስቲያን ለእናንተ የሰጠችውን እድልና እናንተም ደግሞ በቃላችሁ ተናግራችሁን የገባችሁልንን ቃል ኪዳን እንድትፈጽሙልን አደራ ማለት እንፈልጋለን። ሰብመቱ ፍቃድ እባላለሁ። የኢትዮጵያ ገነት ቤተክርስቲያን ብሔራዊ ጽህፈት ቤት ፋይናንስና አስተዳደር መምሪያ ኃላፊ ነኝ። አሁን የምንገኝበት የኢትዮጵያ ገነት ቤተክርስቲያን ብሔራዊ ጽህፈት ቤት ህንፃ ላይ ነው። ህንፃችን የሚገኙ በአዲስ አበባ ቂርቆስ ክፍለ ከተማ ወረዳ አምስት በልዩ መጠሪያ ቡልጋሪያ አደባባይ ጋር ነው የምንገኙ። ይህንን ህንፃ ለተለያየ አገልግሎት መከራየት የምትፈልጉ በተለይ መንፈሳዊ ተቋማት የሆናችሁ አድራሻችንም ሆነ ቢሮችን ህንፃው ክፍት መሆኑን ለማሳወቅ እንወዳለን። አድማችሁም እንድትከራዩ እድል አለ ማለት ነው። ይሄንን እድል ለማግኘት ደግሞ ስክሪን ላይ በሚያልፈው ቁጥር በመደወል ያለውን ኢንፎርሜሽን ማግኘት ትችላላችሁ። ሻሎም፣ ተባረኩ። እግዚአብሔር የኢትዮጵያ ገነት ቤተ ክርስቲያንን ይባርክ። እግዚአብሔር የኢትዮጵያ ቤተ ክርስቲያንና ኢትዮጵያን ይባርካት።